ወንድ ልጅ የጣሉበትን ሲያነሱበት አይወድም የሚባለው ተረት በተውፊቅ ላይ አይተናል። የእውነት ሶፊን አይወዳትም። ቢወዳት ኑሮ ከስደት ጀምራ ከመጣይ ጀምራ እስካሁን ባለበችበት ሰዓት ድረስ ተደስታ አናቅም። አስደስቷት አያቅም። አያከብራትም። ለሴት ልጅ ክብር ይቀርማል። ቤተሰቦቿን አያከብርም። ፉፉዬ በዚች በትንሽ ቀናቶች እሷን ከማክበርም አልፎ ቤተሰቦቿን አክብሮ ወደ ሽምግልናው አለም ውስጥ ቶሎ ገብቷል። ስለዚህ እኛ የምንፈልገው ሶፍዬ ከፉፍዬ ጋር እንድትጣመርልን ነው ይላሉ የፉፉዬ እህቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? አለሁኝ እኔ አልሐምድሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ ትናንትና ቪዲዮ ይመጣል ብለን ነበረ። ዛሬም ኢንሻአላህ በአላህ ፍቃድ ይመጣል ብለን ተስፋ እናደርጋለን። እንግዲህ አንዳንድ ቤቶች ጉዳዩ ጉዳው በጣም ስትሬስ አድርገው ታሳስቧቸዋል። ይሄ ነገር አጋችና ታጋቾች አልተፈታቱም? እውነት አዛውንቶች ጀርሜ ባለጸጋዎች ውስጥ እስካሁን ታግተው ነው የሚልም ጥያቄ አቅርበዋል። እንግዲህ ይህን ነገር ደግሞ ቃስ ብለን የጉዳዩ ባለቤቶች ራሳቸው በማንኛቸውም ሁኔታ ላይ ቢሆኑ እኛን ሳያስቡን አይቀርም ያው ሳይምሳችንላቸው ቀርቶ ነው የሚሆነው እንጂ ስለዚህ ያው በተረጋጋ መልኩ እንድጠብቋቸው እንላለን ማለት ነው ሌላው እንግዲህ የተውፊቅ እህቶች አንዳንድ የተውፊቅ እህቶች እኛ ችግራችን ተውፊቅ ችግሩን እንደ ችግር ፈቶ ከሶፍዬ ጋር እንዲቀጥል ነው የምንፈልገው ሶፊ ለተውፊቅ እንድትመለስ ከተውፊቅ ጋር እንድትቀጥል ነው እንጂ የምንፈልገው ከሌላ ሰው ጋር ላይፍ እንዲኖራት አንፈልግም፣ ይላሉ የሶፊ እህቶች። ደግሞ እኛ እህታችን ከመጣኝ ደምራ ከስደት ዓለም ላይ ተመልሳ እስካሁን ባለችበት ድረስ ድረስ ባለችበት ሰዓት ድረስ አንድም ቀና አስደስሷት አናቅም። ስለዚህ ልጃችን ከተውፊቅ ጋር እንድትቀጥል አንፈልግም፣ ይላሉ። ምንም ማድረግ አይቻልም። የጉዳዩ ባለቤቶች እንግዲህ ፉፉዬና ሶፍዬና ቱፋህ ናቸው። የጉዳዩ ባለቤቶች ጉዳዩን እንግዲህ ራሳቸው ፈተውት ከመጡ እኛ አሜን ብለን መቀበል ነው ያለብን። የሶፍዬ ምህቶች፣ የፉፉዬ ምህቶች፣ የቱፋህ ምህቶች ምንም አይነት ግርግር፣ ምንም አይነት ጭቅጭቅ፣ ምንም አይነት ንዝንዝ አያስፈልገንም ማለት ነው። ሌላው ሲቀጥል ደግሞ አንዲት እህቴ የምናለች ኮሜንት ላይ ስሚ፣ አስረግጬ ነው የምነግርሽ እኔ የተውፊቅ አድናቂ ነኝ። ስለዚህ ሶፊ እንድትቀጥል የምንፈልገው ከፉፉ ነው እንጂ ማ ከቱፋዬ ነው እንጂ ከተውፊቄ ነው እንጂ ከፉፉ ጋር እንድትቀጥል አልፈልግም የኔ እናት የኔ ማር ችግር የለውም አንቺ እኮ ባትፈልግ የጉዳዩ ባለቤቶች ከፈለጉ አንቺ ባትፈልግም አንደኛ ነገር አንቺ እንደ እንዳማራጭ ከሆነ እንዳማራጭ እንዲያው ለአንቺ የሚጠቅምሽ ነገር አንቺ አልፈለግሽም ብሎ አንቺ አለመፈለግሽ እነሱ ጋር ምንም አይነት ባላንስ የለውም አንቺ አለመፈለግሽ የጉዳዩ ባለቤቶች ከተፈላለጉ ጉዳዩን ራሳቸው ከተስማሙበት ከማን ጋር መሆን እንዳለባት ልጅቷ እሷ እራሷ ታውቃለች ማለት ነው። እንደው ላንቺ መልስ አውጥቼ ኮሜንት ባዋጣም ደስ አይልም ብዬሽ ነው። እኔ ባለፈው ራሷ አንድ ኮሜንት አውጥቼ አንዳንድ እህቶች ተሄዱ ቅያ እስከዛሬ በጣም ብዙ ኮሜንት ወታደሮች አለ አልፈናሸዋል እና ስለዚህ እንዳታዋጭ ስላሉኝ አንቺን ኮሜንት አውጥቼ አልሰራም ማለት ነው። ስለዚህ የቱፋህ እህቶች ያው በተረጋጋ መልኩ ጠብቁ። የሶፍዬ እህቶች እንግዲህ ተውፊክ እኔ ሁለታቸውም ወንድሞቼ ናቸው። ሁለታቸውም ወንድሞቼ ከመሆናቸው አንጻር ለማንም ለማንም እገዛን እገዛና ሽፋን አልሰጥም። ጥፋታቸውን እንደ ጥፋት አንጸባርቃለሁ። እኔ ከሁሉም ጋር ቢኮን ይመቸኛል። ከሁሉም እስፔሻሊ ከፉፉዬ ጋር ብትሆን ከፉፉዬ ጋር ብትሆን ደስ ይለኛል። ሞር ማለት ነው ለምን እንደታውቃላችሁ። እሷም የተጎዳች ናት ብላችሁ በጣም ብዙዎቹ ተጎድታለች ተጎድታለች፣ ለእሱ አካሚ ያስፈልጋታል ብላችሁ ስላላችሁ ማለት ነው። እኔም ፉፉዬም ወንድሜም ያው ታውቃላችሁ ተጎድቷል ተጎድቷል። ሁለታቸውም የተጎዳዱ ስለሆኑ ሁለታቸውም በተለያዩ ግለሰቦች የተጎዱ ስለሆኑ ያው ቅቤ ወተት ማነው? ቅቤ ማነው አሬራ የሚወጣው ሲገፋ ነው። ገባችሁ? ቅቤ የሚሆነው ማለት ነው። ስለዚህ ያ ሁለታቸውም የተገፉ ስለሆኑ ሁለታቸውም የወጡ ቅቤዎች ናቸው። እና እርስ በርሳቸው ተገድ ያርፈው እርስ በርሳቸው ተገድ ያርፈው እርስ በርሳቸው ተከባብሮ ቢኖሩ ደስ ይለኛል። አይከፋኝም። እኔ ሶፊዬ ከትፋህም ጋር ብትሆን አይከፋኝም። ከፉፉዬም ጋርብትሆን አይከፋኝም። ማንኛቸውም ነገር ምንም የሚያስከፋይ ነገር የለም። እኔ ግን ያው የሚያስከፋይ ምንድነው አንዲን ሰው ብቻ ለይታቸው ጀይ ስታረጉ አንድ ሰው ላይ ብቻ ጣታቸውን ስትቀስሩ ነው። ባይ ዘ ዌይ አንድ ጣታቾ ለተውፊቅ እና ለፉ አንድ ጣታቾ ለፉፉዬ ስትቀስሩ አራቱ ጣቶቻቸው እናንተ ጋር እንደሚያመለክቱ እንዳትረሷቸው። ያስገባችሁ ያንን ነው። እና ቱፋህ ማን ነው? ፉፉዬ ከህይወታቸው ይውጣ፣ ፉፉዬ ከህይወታቸው ይውጣ። ፉፉዬ በክብርና በወግ በማረግ ቤተሰቦቻቸውን አይሱዚ የሚያክል በግ ጨምሮ እንደገና ደግሞ ሶስት የሶስት ደግሞ ግዙፍ ግዙፍ የሆኑ አባቶችን፣ ሽማግሌዎችን ወደ ሶፍዬ ቤት አንጎራዶ ልኮ ጠምበለል የሆነ ጓደኛውን ልኮ እኛ ያንን ነገር እውነት ለመናገር ተውፊቅ አላየንም፣ ሽማግሌ ሲልክ አላየንም። ቤተሰብ ጋር ሄዶ የሆነ ሰዓት ቪዲዮ ይሰራል፣ የሚዲያ ባለቤት ነው። አንድ ቀን ከሶፍዬ ቤተሰቦች ጋር ሲሰራ አይቼ አላውቅም። እኔም እንደ እናንተው ነኝ፣ እኔም እንደ እናንተው ነኝ። ነገር ግን በክብር በወግ በማረጉ በወግ በማረግ የአባቶችን ጉልበት የአባቶችን ጉልበት እንዲትስም አድርጎ መንገድ ላይ በነበረበት ሰዓት ነው ተውፊቅ ያገታቸው። ስለዚህ ተውፊቅ ማገቱ ትክክል አይደለም። የጣሉበትን ሳይነሱ ወንድ ልጅ አይወድም። እንደዛ ቢባለው አባባል አይደለም። በትክክልም በተውፊቅ ላይ አይተናል ለምትሉት፣ አሁን በትክክል ተውፊቅ ላይ አይቻለሁ። ነገር ግን አያፈቅራትም ማለት አይደለም። ሳያፈቅራት እንዴት ዋጋ ይከፍላል? ይሄ እኮ ዋጋ መክፈል እኮ ነው። እስፔሻሊ ትላልቅ ሰዎች አፍ ውስጥ መግባት ከባድ ነው፣ አይደል እንዴ? ስለዚህ ተውፊቅ አያፈቅራትም የምትሉ ሰዎች እናንተ ደግሞ ተው። እናንተ አላህ አይደላችሁም። እናንተ ፈጣሪ አይደላችሁም። የሰውን ልብ መመርመር አትችሉም። ገባችሁ? የሰውን ልብ መመርመር የሚችለው አንድ አላህ ሱብሃነሁ ወተዓላ ብቻ ነው። ስለዚህ ተውፊቅ አያፈቅራትም፣ ከፉፉዬ ጋ ነው ደስተኛ የሆነችው። እኔ ብያለሁኝ እንደ ሐሳብ ከማያውቁት ጀነት የሚያቆጃህ ሀነብ ይቻላል ብያለሁኝ እኔ ለወንድሜ ብትሆንም ደስ ይለኛል ግን እናንተ በምትሉት መልኩ ከተውፊቅ ጋር እኔ ከተውፊቅ ጋር ትጨርስ እኔ የሚያልኩት እንደዛ ትጨርስ ጨርሳ ትምጣ ግራ አጋባችሁኝ እኮ ግራ እንዲጋባ አረጋችሁኝ እናንተም ግራ ተጋብታችሁ እኔንም ግራ አጋባችሁኝ ለማንኛውም ነገር ተውፊቅ ቅናት ነው በነገራችን ላይ ባልና ሚስቱ ነው የማይቀናነድ እሱ ዳይሎስ አይደለም እኮ እንዴት ነው የማይቀናው በሚስቱ እንዴት ነው የማይቀናው ተውፊቅ እኮ በራሱ ህይወት ውስጥ ያስገባው ሴት የለም። ሶፊም እንደዛው ናት። አሁን ላይ ግን አየችው አየችው አየችው። ከዚህ በኋላ የራሴን ህይወት መኖር አለብኝ። ባለፈውም ቪዲዮ ላይ ታችኋታል። እኔ አብቀያለሁ፣ ጊዜ ሰጥቻለሁ፣ አልተጠቀምከበትም። ከዚህ በኋላ የራሴ ጊዜ ነው። እኔ መኖር እፈልጋለሁ፣ ኑሮ መኖር እፈልጋለሁ፣ መኖር አምሮኛል፣ መኖር ናፍቆኛል አለች አይደለም። ከዛ ካላይ ደሞ ፍላጎቷን ማክበር ነው ሌላ ነገር የለውም እኮ ግን እናንተ እንደ ፍጹም ሆናችሁ ተውፊቅ አያፈቅራትን ብለት መፈረጅ አንችልም። መፈረጅ አንችልም። የእውነትም በያፈቅራት ይህን ያክል መስዋዕት አይከፍልም እንዴ። ባይዘዌ ማገት ማለት እኮ ከባድ እኮ ነው። ጸብ ስትፈጥሩ እኮ እኔ ብቻ እመታለሁ ማለት የለባችሁም። እንደምትመቱም ታውቃላችሁ። የሆነ ግሩብ የሆነ ቡድን ስትፈጥሩ አንድ ቡድን ብቻ አጋች መሆን እንደሌለበት ታውቃላችሁ፣ አይደለም? ስለዚህ በወንድሞቻችን መካከል ሌላ ጸብ፣ ሌላ ቁስል፣ ሌላ መጫጫር እንዲሆን እንዲኖር አንፈጥርም። ለምሳሌ አሁን ጆ የሚባለው የፉፉዬ ማነው የተውፊቅ ጓደኛ ይሄኛው ኑሩዬ ኗር ነው ኑሩ የሚባለው ልጅ ሲገፈታትረው ነበር። ስለዚህ መሆን ያለበት ምንድን ነው? ጉዳዩን በተረጋጋ መልኩ ሰዎችን ምንም አይነት እኛም እኛም እህቶች ከምንም ጋር ምንም ነገር መነካካት አይጠበቅብንም። ችግራቸው እንደ ችግራቸው ፈተው ይመጣሉ። እኛ እንከተላለን እንግዲህ መቼም እኛ ተከታዮች ና በቃ እንከተላለን አደለ ከዛ ያለፈ ነገር የለውም እኮ ስለዚህ ተውፊቅን ተውፊቅን ለመውደድ ፉፉ መፈረጅ የለበትም ፉፉን ለመውደድ ተውፊቅ መፈረጅ የለበትም ፉፉን ሶፊን ለመውደድ ተውፊቅን መፈረጅ የለበትም ሁላቸውም በተረጋጋ መልኩ ጉዳያቸውን እንደ ጉዳይ ፈተው እንዲመጡ እንፈልጋለን ለማንኛውም ነገር ይሄን ነው የምለው ከተመቻችሁ ቪዲዮን ከተመቻችሁ፣ እስከ መጨረሻው አይታችሁ ሀሳብ አስተያየታችሁን ስጡ። ላይክ ሼር፣ ኮሜንት አድርጉልኝ፣ ኮሜንታችሁን አነባለሁኝ። ሌላ እንግዲህ በምን አይነት መልኩ በምን አይነት መልኩ ነው እኛ እርስ በርሳችን ሰላም የሚፈጥረውን የሚለውን ነገር ደግሞ እናንተ አስቡበት። እርስ በርሳችሁ ከራሳችሁ ጋር ተታረቁ፣ በቃ አትጣሉ፣ በቂ ነው። ተጣላን ተጣላን ተጣላን ተጣላን፣ ጥቅሙ ምንድን ነው? ጸብ ምንድን ነው ጥቅሙ?